አላህ መጨረሻችን ያሳምርልን። በጣም ነው የሚያሳዝነው። ሀቢባ ለፈጣሪ ቀን ሰጥቼዋለሁ በዛ ጊዜ ያልኩትን ካላደረገልኝ ሃይማኖት አልባ ነው መሆነው ብላለች። የሰው ልጅ ክፉ ነው። ሃይማኖቷን እንድትክድ እያደረጓት ነው። በጣም ነው የሚያሳዝነው። እውነት ለመናገር ብለው በዚህም ብለው በዛም ብለው እንግዲህ አልቻሏትም ነበር። አሁን ግን በደካማ ጎኗ በልጇ መጡባት። አለቀሰች፣ አነባች። እንግዲህ በጣም በጣም ተበሳጭታለች ማለት ነው። ለፈጣሪ የጊዜ ገደብ ሰጥቼዋለሁ ካለ ፍርዱን ይስጥ፣ ካልሆነ ደግሞ ሃይማኖት አልባ እሆናለሁ ብላለች ማለት ነው። በጣም ነው የሚያሳዝነው። አላህ ስብሓን ተዓላ መጨረሻችንን ያሳምርልን። በጣም ከባድ ነው፣ እውነት ለመናገር የሰው ልጅ ምንም አይነት እንኳን ክፋት ቢያደርግ ምንም አይነት ነገር ቢናገር ከፈጣሪ ጋር ፉክክር መያዝ በጣም ከባድ ነው። ለፈጣሪ የጊዜ ገደብ ሰጥቼዋለው ማለት ከባድ ነገር ነው። እኔ በጣም ተረድቻታለው በጣም አሳዝናኛለች። እውነት ለመናገር ስታለቅስ ማለት ነው። ነገር ግን የሰው ልጅ ክፉ ነው። እነሱ በመጡበት መንገድ እሷን መመለስ ነበረባት እንጂ ለነሱ ብላ ሰዎች ገና ለገና ስለሰደቧት፣ ከፈጣሪ ጋር መጣላት ትክክል አይደለም እንዴ። የእኛ ውድ ነብይ ስንት ተሰድበዋል። ውዱ ነብያችን ስንት ተሰድበዋል። የእሷ ልጅ እንግዲህ እንደ ማንኛውም ሰው ልጅ ነው ማለት ነው። አውቃለሁ፣ በደካማ ጎና መጥተውባታል። አንድን ሕፃን ልጅ ምንም የማያውቀውን ልጅ በአላህ ስራ ገብተው ሲሳደቡ በጣም ልቧ እንደሚሰበር ሁላችንም እንረዳለን። ነገር ግን የኛ ሀበሻ ህዝብ ያልዘደበው ሰው ያልዘለፈው ሰው የለም። እንኳን ሰውን እንኳን ፍጡሩን ፈጣሪን እኮ ቀጥ አድርጎ የሚሰድብ ህዝብ ነው። ለዚህ ህዝብ ምን አዲስ ነገር አለውና ነው? ከፈጣሪ ጋር መጣላት ከፈጣሪ ጋር ፉክክር ከፈጣሪ ቀን ገደብ መስጠት እንዴት ይሆናል? እንዴት አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔጋ እንደሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ። በሉ ውድ ቤተሰቦች፣ የምወዳችሁ የማከብራችሁ፣ እንደተለመደው ተመልሼ መጥቻለሁ ማለት ነው። ቤተሰብ እንግዲህ ከመግባቢያዬ ውድ ቪዲዮ እውነት ለመናገር በጣም በጣም ነው ልቤን የነካው። በጣም ነው ያሳዝነኝ። እኔ ሀቢባን ሳልረዳት ቀርቼ አይደለም፣ በጣም ለመረዳት ሞክሬያለሁ። ተረድቻታለሁ ማለት ነው። ግን የሰው ልጅ ወላሂ፣ አያችሁ ግን እንዴት እንደሚያደርግ የሰው ልጅ ክፉ ነው። በተለይ ሀበሻ ማለት ነው፣ በተለይ ሀበሻ በቃ ምንም አይነት የማይፈለቅለው ድንጋይ የለም ሊጥላችሁ ማለት ነው። መቸለታ ጂጂ እኮ ስታወራ ነበረ ሰላሳ ሺህ ሰው እዛ ቁጭ እያለች የእኛን ወሬ ማን ያዳምጥ፣ እኛን ማኔስማን እያለች ነበር ማለት ነው እና በዚህም አሏት በዛም አሏት፣ አልሰማም አለቻቸው። በቤተሰቦቿ በራሷ በባሏ በሃይማኖቷ በጣም በብዙ ነገር መጥተውበት ምንም አልሰማ ስትላቸው እንግዲህ ያገኙት ደካማ ጎኗ ልጇ ነበረና በልጇ አገኟት፣ አስለቀሷት። እንዳሰቦች ተሳካላቸው ማለት ነው። ግን በጣም የሚያሳዝነው ነገር ደግሞ የዛሬ ስታለቀስ የሰራችው ቪዲዮ በጣም ነው ያስደነገጠኝ፣ እውነት ለመናገር ማለት ነው። በጣም ብዙ ሰዎችን አይተናል፤ ከዚህ በፊት በሰዎች ኮመንት ተነሳስተው በሰዎችን ንዴ ተነሳስቱ ያልሆነ ውሳኔ ገብተው ሃይማኖታቸውን የካዱ ከሃይማኖት የወጡ ፈጠረችውን የሰደቡ ብዙ መስዋዕትነት የከፈሉ ሰዎችን ከዚህ በፊትም አይተናል ማለት ነው። አሁን ሀቢባንም የገጠማት ይሄ ነገር ይመስለኛል። አላህ ስብሃነ ወታዓላ መጨረሻችንን ያሳምረልን ለሁላችንም ማለት ነው። ከባድ ነው እውነት ለመናገር ማለት ነው እና እንግዲህ አሳብደዋት። ለፈጣሪ የቀን ገደብ ሰጥቼዋለሁ፣ ያንን ገደብ ሰጥቼዋለሁ። በዛ ጊዜ የምትፈልገውን ነገር እንግዲህ ለነዛ ሰዎች ፍርድ ካልሰጠ እኔ ፈጣሪ የለም፣ አላምንም። በቃ ፈጣሪ ሃይማኖት አልባ ነው መሆነው፣ ስድስት ስልሳ ስድስት ነው መሆነው፣ ሃይማኖት የሌለች ነው መሆነው ብላለች ማለት ነው። በጣም ነው የሚያሳዝነው ወላሂ ሀቂቃው ማለት ነው። ምክንያቱም እኛ የሰው ልጆች ነን። እኛ ፍጥሮች ነን። እና ለፈጣሪ ቀን ገደብ መስጠት ማለት አስባችኋል፣ በጣም ከባድ ነገር እና በጣም ድንበር ያለፈ ነው ብዬ አስባለሁ። የሰው ልጅ የሚያደጋል ሊበሳጭ ግን ምንም እንኳን ቢበሳጭ ድንበር ማለፍ የለበትም ብዬ አስባለሁ። የራሷን መቆጣጠር መቻል አለባት ብዬ ነው ያሰብኩት። እንኳን እኛ የሰው ልጆ- የኛ ሀበሻ እንኳን ሰውን ፍጡሩን ቀርቶ እኮ ፈጣሪውን የሚሳደብ ሕዝብ እኮ ነው። ፈጣሪውን አጥረግርጎ የሚሳደብ ሕዝብ እኮ ነው። የኛ ውዱ ነቢያችን ስንት ተሰድበዋል? ስንት ተብለዋል? ምን ተብለዋል? ብቻ በየጊዜው ይሰደበዋሉ፣ በየጊዜው ማለት ነው። ፈጣሪያችን አላህ ሱብሃነሁ ወተዓላ ይሰደባል። እና ሁሉም የኛ ሀበሻ ማለት ነው ያልሰደበው ነገር የለም እናት ትሰደባለች፣ አባት ይሰደባል፣ ቤተሰብ ይሰደባል። በቃ ያልተሰደበ የለም። እና አላህን የፈጠረውን ፈጣሪ አምላክን የሚሰድብ ሰው እንዲሁም ነብያቶችን የሚሳደብ ሰው እንዴት ነው ፍጡርን ሰውን ለመስደብ የሚከብደው? እና በጣም ከባድ ነው እውነት ለመናገር እና ራሷን መቆጣጠር ነበረባት ብዬ አስባለሁ። እኔ ሙሉ በሙሉ እየፈረድኩባት አይደለም። እሷ ለልጇ ያሳለፈችውን ያሳለፈችው ነገር እሷ ታውቃለች። በዚህ ልጅ ምን ያህል እንደተሰበረች እሷን ብታውቃው እና በደካማ ጎኗ ሲመጡባት አልቻለችም። ግን ይህን የፈለገም ቢሆን መቋቋም ነበረባት፣ መታገስ ነበረባት እና ከሃይማኖት እወጣለው ብላ ለፈጣሪ የቀን ገደብ ሰጥቻለሁ ብላ ማለት የለባትም ከዚህ ድርጊቷም ትቆጠባለች ብዬ አስባለሁ። አላህ ስብሀነ ተዓላ ህዳዊ ንስጣት ማለት ነው፣ አላህ ወደ ቀልቧ ይመልሳት። በዛ ሰዓት የሰው ልጅ እንግዲህ ስሜታዊ ሲሆን ሲበሳጭ የሚያወራውን አያውቅም። እሷም እንደማንኛው ሰው ተናዳ ስሜታዊ ሆነ አውርታ ይሆናል። እንሻላ ትመለሳለች ወደ ቀልቧ ብዬ ተስፋ አደርጋለሁ። ስዋን ወደ ቀልባ ይመልስላ ይመልሳት ማለት ነው። አላህ ስዋን አንድን ነገር ለማድረግ አይቸግረውም። በሰከንዳት በሰከንድ ሰከንድ ባልሙላት ሰዓት ማድረግ ይችላል። ነገር ግን ይታገሳል። እንደኛ አይደለም ማለት ነው። እንደኛ ችኩል አይደለም። እንደኛ ቢሆን ማስንት ነገሮች በዚህ ምድር ላይ አንድም ሰው አይቀርም ነበር። ሰውን የሰው ልጅን በተናደደበት ቁጥር አጥፋው፣ እኩሌን አጥፋው እያልን የሰው ልጅ ጠፍቶ አልቆ ነበር እኮ አላ ስብን ታላ፣ አውቆ አይቶ ፈራጅ ስለሆነ ነው። እና የሁሉንም የውስጡን አዋቂ ነው። ሁሉን አዋቂ ቻይ ነው። እና እሱ ራሱ ይፈርዳል። ማንኛውም ነገር፣ ማንኛውም ሰው የዘራትን የዘራትን የሚላሱንም ሆነ የጊዜውን ፍሬ ያገኛታል። ነገር ግን ጊዜውን ጠብቆ ነው ማንኛውም ነገር። እንደው ፈጣራችን አላ ስብን ታላ እንደኛ ችኩል አይደለም። ይዘገያል እንጂ ማንኛውም ነገር ትሆናለች። እሷ እሷ ባትል እንኳን ፍረድ እንኳን ባትል ይፈርዳል። ነገር ግን እንደኛ ችኩል አይደለም። አላህ ስብሃነሁ ተአላ ታጋሽ ነው፣ አዛኝ ነው፣ መሀሪ ነው። እነሱ ፈጣሪ እነሱ ይቅርታ ከጠየቁ ከስህተታቸው ከተመለሱ መሀሪ ስለሆነ ስለሚመራቸው ማለት ነው እና እንደዚህ ያጣሪ በዚህ ደረጃ ፍቅር ሆና መወሰኗ ትክክል አይደለም ብዬ አስባለሁ። ነገር ግን አላህ ስብሀነ ወተዐላ ቢዘገይ እንጂ ፍርዱ አይቀርም። የትኛውም ሰው የሰራትን ያገኛታል ማለት ነው። እሷ ፍረድም ብትለውም ባትለው ይፈርዳል ማለት ነው፣ ምክንያቱም እያንዳንዱ ሰው የሰራትን ያገኛታል፣ እያንዳንዱ ሰው ማለት ነው እና አላህ ስብሀነ ወተዐላ ለእሷም ልብ ይስጣት፣ አላህ ወደ ቀልቧ ይመልሳት ማለት ነው ይህም በሶሻል ሚዲያ በተለያዩ ቦታ እንደዚህ አይነት መጥፎ ንግግር ተናግራችሁ ሰዎችን ከመንገድ የምታስወጡ ሰዎች አላህ አለብስጣችሁ ማለት ነው። እነዚያ ሰዎች በእናንተ ምክንያት ከመንገዳቸው ቢወጡ በእናንተ ምክንያት ከሃይማኖታቸው ቢወጡ እናንተ ናችሁ ምክንያት፣ እናንተ ናችሁ ተጠያቂ ማለት ነው እና በጣም ያሳዝናል ቅሎች ለመናገር ለማንኛውም፣ ቤተሰብ እንግዲህ በያላችሁበት አላህ አላ ይጠብቃችሁ። ዱ አድርጉላት አላህ አደብ እንዲሰጣት አላህ ልብ እንዲሰጣት ዱዓ አድርጉላት ማለት ነው። ያው የሰው ልጅ ይሳሰታል የሰው ልጅ ተሳስቶ በስሜት በንዴት በጣም ብዙ ነገር ያወራል እና ምናልባት ከራሷ ጋር ቁጭ ብላ ስታወራ ያኔ ያወራቸውን ስትሰማ ምናልባት ራሷንም ሊያስደነግጣት ይችላል። እኔ በመጀመሪያ ስሰማው በጣም ነው ያደነገጠኝ። እውነቴ ነው ምላችሁ ነው። አላህ መጨረሻችን ያሳምረልን። እውነቴ ነው ምላችሁ በጣም ነው ያደነገጠኝ ይሄንን ስሰማ ማለት ነው። ምክንያቱም ከዚህ በፊትም ብዙ አይነት ነገራቶችን ሰምተናል። ሰዎች በተባል በተወራ ቁጥር የሆነ በቃ ወደ መጥፎ ነገር ይሄዳሉ። ና የሰው ልጆችን ክፋት ማነው በሰው ልጅ ክፋት ልክ እኛ እንትን ማለት የለብንም። ከፈጣሪያችን ጋር ግብግብ መጣላት ከፈጣሪያችን ጋር የሆነ ፈጣሪ ካለ ይፍረት ከሌለ እኔ እንደዚህ እሆናለሁ። ያኔ በቃ ይሆናል አይደል? እንደዚህ በቃ መቾ ከቸኩል የሆነ ውሳኔ ትክክል አይደለም። አላህ ከእንደዚህ አይነቱ ያው፣ እንደዚህ አይነቱን በነገራችን ላይ ሰይጣን ውስዋት ነው ብዬ ነው ማስበው እና ማስፋታ ላይ ጠብቀን ነው ምላችሁ። ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ።